እርሱ ተከናወነ። ነገር ሁሉ በእርሱ ተከናወነ። በጣም በጣም አመሰግናለሁ። በነገራችን ላይ ካቀረብኳቸው በጣም ከምወዳቸው በጣም ሾን ካሳመሩልኝ የጥበብ ሰዎች ወይኔ ኪዩ ዝርያ ንዩ ኪዩ ዝርያ ንዩ ሶማች እና አንዱ የማሪዎስ ነው። በቃ እንዴት መድረኩ እንደሚሞላ የልጅ ልባን በጣም ሚሞላ የልጅ ልባን በጣም ቆንጆ ው ኩት ፈላ ያ ያ ያው ቴንክዩ ቴንክዩ፣ አመሰግናለሁ። ስምህን ግን ሳላየው ወይም ሳላየው ስምሽን አለፈ እና ለበጎ እንጠቀመው ነው። ከዛስ ሶሻል ሚዲያ ስለሚፈጥርብን ደግሞ መጥፎ ተጽዕኖ ከኔ በላይ ማውራት የሚችል አለ ብዬ ያላስምና ሶሻል ሚዲያ የጠቀመውም የጎዳውም ሰው ኪዩ ዝርያ ቴንኪዩ በጣም አመሰግናለሁ እንደኔ የለምና። ግን ምንድን ነው ከጊዜ በኋላ የገባኝ ተጎዳንበትም፣ ከፋንም፣ አዘንም፣ ህይወታችንንም አበላሸው ወይም አመሰቃቀለው ብለን ምንም ነገር ከህልማችን ከምንፈልገው ነገር ወደኋላ መቅረት የለብንም ማለት ነው። ከዛ ቆዳችንን ጠንከር ማድረግ ነው የያዘው ቆዳ ይባላል። ቆዳችንን ጠንከር አድርገን መታገል ነው ያለብን። እና በጣም ወዳችኋለሁ፣ ሁላችሁንም። ደስ ይለኛል የሰው መውደድ። ያው የሚቃወመን የሚከፋው እኛን ሲያይ ደስ የማይሰኝ ሰው ሊኖር ይችላል። ሁሉ ሰው አይወደንም። ቴንኪዩ ዙዙዬ። እና ግን በተቻለ መጠን ደግሞ እንዳልኳችሁ ለበጉ ለቢዝነስ ራሳችንን ለመግለጽ ጠቃሚ የሆኑ ሀሳቦችን ለማየት አሁን እንደ ሶሻል ሚዲያ አቅም ያለው ምንም ነገር የለም፣ እና በጣም ደስ ይለኛል። ታዲዬ ልንገራችሁ ግን ወየ ጉድ አሻንጉሊቶች፣ ራስ ታላፍ ቲንክ ዩ መቅድዬ። ሚዲያ ዩቲዩብ ቻናል አለኝ የራሴ ዩቲዩብ ላይ ብቻ አይደለም የምሰራው። ሙሉ በሙሉ ማለት ይቻላል አባይ ቴሌቪዥን ላይ የሚተላለፉ ፕሮግራሞች ናቸው እኔ ዩቲዩብ ቻናል ላይ የሚጫኑትና ገብታችሁ ሰብስክራይብ አድርጉኝ፣ ትወዱታላችሁ። አንድ ሾው ለማዘጋጀት ብዙ ልፋት አለው፣ እንግዳ በመፈለግ እንግዳ ማምጣት፣ ስቱዲዮ ሴታፕ፣ ሙያተኞች፣ ካሜራማን፣ የድምጽ ዳይሬክተር አልባሳት ሜካፕ፣ በቃ ተደክሞ ነው። እና ያንን ደግሞ ፕሮግራም እናንተ የምታበረቱን እንዴት ነው? ሁላችንን ሰብስክራይብ አድርገው በመመልከት ደግሞ አበርቱን ነው። ሰብስክራይብ እስኪ አሁን ቲክቶክ ላይ ያላችሁ መቅዲ ሚዲያን መቅዲ የሚዲያን ሰብስክራይብ ያደረጋችሁ እስኪ ንገር ሰድ፣ ሁሉም ያምርብሻል። ቶማስ አመሰግናለሁ በጣም

ነው ቅድም እንዳልኩት ነው። አሁን እንግዲህ ድምጽ እንድንሆን የሚገቡ ነገሮች ላይ በሙሉ ሜንሽን እያረጋችሁ ነው የህዝብ ሰውም እንደመሆናችን ድምጽ እንሆናለን። ለሁሉም ለተከፉ፣ ላዘኑ፣ ለተገፉ ሁሉ ድምጽ መሆን ይገባልና ግን ብዙ ጊዜ እንዲህ አይነት ነገሮች ላይ በጣም ገፍቶ ካልመጡ በስተቀር በውስጥ በምችለው ለማገዝ ሞክራለሁ በአቅሜ አደባባይ ላይ ወጥቶ የሚታገሉ ደግሞ ብዙ ሰዎች አሉ። ግን የህዝብ ሰው እንደመሆናችን መልካም የሆነ ነገር ሁሉ ሰላም የሆነ ነገር ሁሉ ረፍት የሆነ ነገር ሁሉ ለሁሉ በቃ እውነት ነው የምላችሁ ሰው ከውስጡ ሰላም ካልታረቀ ከውጭው ሰላም ካላገኘ መኖር ምንም ትርጉም የለውም። እና እንግዲህ ፈጣሪ አምላካችን ለሁሉ ሰላም ለሁሉ ሰላም እንደ አየር ለሚገባው በተለይ ለደጉ ኢትዮጵያ ሕዝብ እንዲሆን እመኛለሁ። እሺ፣ በውስጥ ጽሁፍ ብታይ ብነግራችሁ ደግሞ መአት መልእክት ነው የሚላከው በውስጥና፣ አንዳንድ ጊዜ በደንብ ለማየት ጊዜ ሰጥቶ ለመመለስ በጣም ይቸገራሉ። ግን አያቸዋለሁ፣ ብዙ መልእክቶችን አያቸዋለሁ። የኔን አቅም የሚጠይቁ ሲሆኑ መልሳለሁ። ከኔ አቅም በላይ ሲሆኑ ለሚመለከተው ሰው ልካለሁኝ እና ምግብ ትወዳለሽ ወይ? በጣም ምግብ ወዳለሁ፣ ምግብ ወዳለሁ። ደግሞ የሚስማማኝን ምግብ መርጣለሁ እንጂ ዝም ብዬ ወደ ሆዴ ብዙ አልከትም። ግን አዎ፣ በጣም ደህና ናችሁ። ከኔ የምትወዱት ግን ቆይ ምንድን ነው? እስቲ ንገሩ፣ ወይም እንዳስተካከሉ የምትፈልጉት ወይም ከናንተ ለተመልካች ነው ብዙ የሚታየውና ዛሬ እድል በደንብ እሰጣለሁ። እስቲ ብዙ ቀሚስ አለሽ ወይ? በጣም ከሱሩ ይልቅ እንደው ቀሚስ ነው ያለኝ። የሚያቀኝ ሰው ብዙ ያውቃል። ቀሚስ ስለባሽ ነኝ እወዳለሁ። ቀልድሽ፣ ድፍረትሽ በምን መንገድ ማልደፍራቸው ነገሮች እኮ አሉ። ተጫዋችነትሽ፣ እስክስታይስ እናንተ እንደው ታዲያ ሳቅሽን፣ ድሮ ስስቅ ክፍል ውስጥ አንድ በጣም ወደው መምህር ነበር፣ ቅርታ ተቋርጦ ነበር። ክፍል ውስጥ በጣም ነው ምስቀው። ምስቀው ማለት ሁሉ ተማሪ ይረብሻል፣ ወይም ደግሞ ያው በረፍት ጊዜም ሊሆን ይችላል። ያስቁኛል እና እኔ ደግሞ እኔ እህታችሁ ቀስ ብዬ መሳቅ አልችል። ቀስ ብዬ ማለት ይሄ ፈገግ ብዬ መለስ ማለት አልችልበትም። ከት ብዬ ነው የምስቀው። እና አስተማሪ መቅደስ ዝም ብለሽ አትሳቂ፣ ሞኝ ያረጉሻል ይለኝ ነበረ። እና ጨለም እኮ ስላለ ባትሪ ላብራ ብዬ ነው እዚጋ። እና ሳቂ ሞኝነትም እንዳይመስላችሁ፣ እንግዲህ ያው ተፈጥሮ ነው ምን አረገዋለሁ። ፈገግ ብዬ ማሳለፍ እወዳለሁ። እዛ ነው ዋው ንቀሩ እንዴ! እንደ ውስጥ ጥንካሬ ነው እንጂ ድክመት የሚነግር ሰውማ ወዳጅ ነው። በጣም ወይ በጣም ያቀውሳለሁ። ሁሉንማ ሁሉንም ማስተያየት ከሰማንም አውሽ ያቀውሳለሁ። ይሰማል ግን ያው በጎ በጎ መውሰድ ነውች ነው። ያው መብራት አበራ ሰጥቶኝ እንደዚህ ስጨምርበት ደግሞ ሌላ ጸይምነቴ ጠፋኔ። መቅላት አልፈልግም። ጸይምነቴን ነው የምወደው። አሁን ጥሩ ነው ወይስ? መብራቱ ፍለፍ ይበራል። ሰይ ለእምነት ይሻለሽ ቦታ እንደው በቸርነቱ ነው። ግን እማልደራደርበት ነገር እምነቴ ነው። በነገራችን ላይ በጣም የማከብረው የምወደው የምቃ ብዙ ነገር የሚያሳልፈኝ ትልቁ ሀይል ፈጣሪ፣ ከፈጣሪ ቀጥሎ ደግሞ ፈጣሪ እንዳገኝበት የተሰጠኝ እንዳገለግልበት የተሰጠኝ ስርዓቶችና እምነቶችን ያገኘሁበት ኦርቶዶክስ እምነቴ። ምድር ላይ የምትኮሪበት ካላችሁኝ፣ ኦርቶዶክስነቴ በእናንተ ግብዣ

ወጎች መስማት ወዳለ የድሮ ሰው ነኝ መሰለኝ። እኔ በዚህ ዘ ነገሩ ድሜም ለድሮ አያዝም ግን ምንም ወዳቸዋለሁ። ወይኔ ታዲዬ እኔ እኮ ጊዜ አግኝቼ እንደ አመሰግናለሁ። ዜድዬ ጊዜ አግኝቼ ከእናንተ ጋር እንደዚህ ባወራ ምንም አይሰለቸኝም። አመሰግናለሁ። ወይ ጉድ! እሺ በእውነት አላውቅም። በነገራችን ላይ እንዴት ሰው እዚህ አካባቢ እንደሚገባ፣ በቲክቶክ ሰው አግኝታቸዋል እኮ ጎበዝ አይደለሁም። እቺ ላይት ግን ወሳኝ ናት። በአንድ ስልክ እኮ ላይት አብርቼ ነው እንደዚህ ማወራችሁ። ሙዳ አለሽ ታድይ። ሙዳ ያለው ሰው እንዴ እንዴት ያለ ነው ሌሎች እምነት ግን ቅር እንዳይላችሁ፣ ሁሉ እምነት ሁሉ የሚያምነውን እምነት አክብሬ ነው የምኖረው። ታድዬ እህቴ ያድሻላ ወይኔ ታድዬ፣ በስመ አብ በስመ አብ በጣም ታድዬ ያለው እኔ በእውነት እግዚአብሔር ያክብራችሁ። ግን ኖቲስ አርጋችኋል ጥርሴን ጥርሴ ገባች። ለዘመናት ከአጥር ውጭ ነበር የምታድረው። አሁን ገብታለች። ታድዬ እስቲ ቀ የመጀመሪያ ቀን ወደ ቴሌቪዥን መስኮት ስመጣ አይታችሁ የምታቁ ሰዎች ስ መ የዛሬ ኦልሞስት አይገርምም ወደ ስምንት ዓመት የተጠጋ ጊዜ ማለት ነው። ሁላችሁም አመሰግናለሁ። ሁላችንም አመሰግናለሁ። በየጉድ የልብ ቅርጽ ማት አመሰግናለሁ። እግዚአብሔር አክብራችሁ። ጥሩ ነው። እኔ ምን አምናለሁ መሰላችሁ? የገባኝ ነገር ማለት ምነው ብቻ ሳይሆን ከጊዜ በኋላ የገባኝ ነገር ለየትኛውም ኢንዱስትሪ ኮምፒቲሽን ጥሩ ነው ብዬ ነው ማስበው። ውድድር ውድድር ማለት ጤናማ የሆነ ውድድር ማለት ነው። እና ሰው አዲስም ነገር ለመፍጠር የሚነሳሳው የተለየም ነገር ለመፍጠር የሚነሳሳው ጤናማ የሆነ ውድድር ሲገጥመው ነው። ያ ማለት በቃ ኢንዱስትሪው ላይ ለጥበበኞች በተለይ ለሙዚቀኞች፣ ለሰዓሊዎች፣ ለደራሲዎች፣ ለብዙ ሰዎች ጥሩ ይሆናል። ውድድር ኮምፒቲሽን ሲኖር አንዳንድ ጊዜ አሁን አንድ ጣቢያ ላይ ወይም አንድ የቴሌቪዥን ተቋም ወይም ሬዲዮ ላይ ይጋበዝ የነበረ ሰው እንደ ስራ አድልም ብዙ ተቋማት ሲጠሩት ከገንዘብ ምጭም ነው ይጠቅማልና፣ የትኛውም ዘርፍ ላይ ጤናማ የሆነ ውድድር ያስፈልጋል ብዬ ነው የማስበው። ከዚህ በላይ መብዛት አለብን የቴሌቪዥን ጣቢያዎች፣ ከዚህ በላይ ሁሉም ነገር ያስፈልገናል። ብዙ ኮ ነን ስንት ሚሊዮን ህዝብ ገና ብዙ እድል ያለበት ሀገራችን ነው። ያው ከናሉት ፈተናዎች ናውጣ ውረዶች መታገል ነው እንግዲህ። ይመስላችሁ ብዙ ኮመንት ነው ና እሺ፣ አመሰግናለሁ። መሆን ነው ኮ አንዳንድ የምን ምን ይመስላል፣ ይሄ የሚበረቱ ሰዎች ላይ እንትን ነው መበርታት ስላለባቸው ወይም ጎበዝ እንዲባሉ ሳይሆን በቃ ሆነውት ነው። አንዳንድ ጊዜ ሆነ ነው የምንወደውን ነገር ስንሰራ ሆነ ነው ወደን ፈቅደን ደስ ብሎ ነው የምንሰራው እንጂ ከሆነ ኃይል ጋር እየተወዳደረን አይደለም ማለት ነው። መልሳለሁ ኢንቦክስ። እውነት ይመርዬ ድምፄ ግን እንዴት ነው? ልበልበት ልቀጥል ወይስ ምን ትላለች? እንዴት ነው ይሄ ነገር፣ ድምጽሽ ያምራል በሙዚቃ የሚል ኮመንት እየበዛ ነው። አንድ ቀን እንግዲህ ለቅቄ በቃ ሰርፕራይዝ ነው ማድረጋችሁ ተዘጋጅወይዬ ጉድ ወይ አንዳንዱ ሳድናቆት ደግሞ በስመ አብ ቦልድ። አመሰግናለሁ፣ የእኔ ጌታ ቴንኪው ቴንኪን መቤት። ምንም በእኔ ቅር ያላችሁን ሰዎች በሙሉ ይቅርታ እጠይቃለሁ። ቅሬታ የመፍጠር ግን አላማውም ላማውም የለኝም። እሺ፣ ባገኝሽ አገኙኛ አባይ ቴሌቪዥን ላይ መታችሁ ታገኙኛላችሁ። በሳምንት አንድ ቀን፣ ሁለት ቀን ምቀርጽበት ቀን አለ። ብዙ ምጠፋ ሰው እኮ ያው ብዙ አንዳንድ ማልሄድባቸው ቦታዎች አሉ። አሁን አሁን ግን በቃ የሆነ ጉዳይ ማስፈጽምበት ቦታ የሆነ ቦታ ጦል ጦል ስለማታዩኝ ያስቴን ሽልማት ያስፈልገዋል አድሮ ገና የኔ ልጅ ምን ይላል መሰላችሁ አንድ ነገር አድርግ ስንለው አምነኔ ይሄንን አድርግ ስለው ምን ሽልማት አለ በእውነት ልጅ ሁሉ ይገርመኛል አምነኔ አምነኔ ና እስቲ ይሄንን አሳየኝ ካልኩት ማኪ ምን እንደምትሸልሚኝ ምን እንደምትሸልሚኝ ከዛ ዘፍናለሁ የሽልማቱን እንትና አይቼ ዘፍናለሁ ዝፈኝ የምትሉ ሰዎች ቅድሚያ ምንድነው የምትሸልሚኝ እንደ ልጅ? ልጆቹ ማን ነፍሴ ናቸው። ልጆቹ ወዱኛል እንደምወዳለሁ። ልጆች አሜን አሜን። ወይ የጉፈላ አይ ላቭ ዩ አንድ አይ ላቭ ዩ አግኝቻለሁ። ልዘፍን ነው እንግዲህ ደግሞ አንድ ጭብጨባ ካገኘው ኩበይበይ ነው የሚለኝ እኔ ብዙ ሽልማት አይደለም ግን፣ እስቲ ቆይ ልጠብቅ ልጠብቅ። እኔ እንድዘ እንድዘፍንላችሁ ወይም እንድዘምርላችሁ በማቀው ብቻ ድምጽን የሚያወጡ ነገሮችን። ውይ አመሰግናለሁ። ብርቄ ጠላ ወይ ወይ ወይ ብርቄ ጠላ ትሆን በዚህ ሜካፕ። ኧረ ዘረፍ ኩራተኛ አይደለሁም እኔ። እንዴ እንዴ እንዴ በሙሉ አቅም የምቃወመው ኩራት የለብኝም። ተው ልዘፍን እየተዘጋጀው አመሰግናለሁ። የአስቴርን ዝፈኝል አስቴር እኮ እንደኔ የሚያደንቃት የሚወዳት ሰው የለም። መቼም የአስቴርን ምን ልዝፈንላችሁ? ቆይ ደግሞ አንዴ ዘፈን ነው እኮ ብዙ ጊዜ ምዘፍ ነው። የአስቴር ምን የሚለውን አንጡሽ ወይኔ ጉዴ ይፈላ ወይኔ ሳመን። ኧረ ኧረ፣ በዚህ አይነትማ አንድ ሙሉ የአስቴርን አልበም ብዘፍንላችሁ፣ አልበም ይሻላል። እንደውም ሳስበው የተመቸሽ ነሽ። እሺ፣ አስቴር የወሎ ሙዚቃ እንዴት ነው? ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ፣ ከቅኔው ከማሩ ከሸቱ ቀምሼ አዋይሱ ሆኖብኝ ውይ እወዳለሁ። ግን እኮ እኔ እንደው እንደው ማንጎራጎር ቢገርማችሁ አንጎራጎር ነው ሙሉ ቤቴ። እሺ እንዳይቀላቀልብኝ ግን እንዳትቀየሙኝ፣ ወዲህና ወዲህ እያልኩ አንድ መዝሙር አንድ በእናንተ ግብዣ ነው ግን እሺ